በዚህ ቀን ያደርሱላችሁም እያሉ ስም የሚያጠፉ አሉ እና ይህንን ሳደርግ እኔ ኢኮመርስ ንግድ ፍቃድ አለኝ። ጀነራል ትሬዲንግ ኢኮመርስ በኦንላይን እቃዎችን ምርቶችን አስተዋውቀ የመሸጫ ፈቃድ ዴሊቨሪው እንዲሰራ የምፈልገው የራሴ እቃዎች ብቻ ነው። እንግዲህ ማስደሰት ካልቻልኩኝ በቀኑ እንደነሱ እንደ ሌሎች ዴሊቨሪ በፍጥነት ማምጣት ካልቻልኩኝ ስም ማጥፋት አያስፈልግም። ሌሎች ዴሊቨሪ ካምፓኒዎች ጋር ሂዶ መስራት መተው እኮ በቃ እኛም የራሳችንን ብዙ ነጋዴዎች እኮ ጀምረዋል። ሽልማት ሽልማቱን ስለጀመር ከአንተ ብቻ መስራት አለብህ ማለት አይችሉም። ስለዚህ ምንድነው የሚችሉት? ኦልሬዲ ሌሎች ነጋዴዎችም ኦልሬዲ ጀምረው የለጠው በቃ እኔም የራሴን ይዤ እሰራለሁ። እነሱም የራሳቸውን ይስሩ። ሰማንያ ሺህ ድርሃም ድረስ ሌላው ደግሞ በደንብ ዛሬ አሁን በደንብ እንዳስብበት ያደረገኝ ሰማንያ ሺህ ድርሃም ብር ይዤባቸው የተቀመጡት ማለት ሰማንያ ሺህ ብር ካለው በጣም ሀብታም ነው። ስለዚህ ይሄ ሰው የሚሰራው ሰማንያ ሺ ድርሃም ማለት ወረዲ ሶስት ሚሊዮን አራት ሚሊዮን ብር ነው። ስለዚህ ሶስት ሚሊዮን አራት ሚሊዮን ብር ስላለው እዚህ ደግሞ ዱባይ ላይ እንደምታውቁት በጣም ብዙ የአይዲ የሌላቸው ምን የሌላቸው የሚራቡ፣ የሚጠሙ፣ የሚሰቃዩ አሉ። እነሱን አደራጅተን እነሱ ደግሞ ጉድ አላልቅ ያለው እንዲሁም ማቆሚያ ያጣው የዱባይ ጣጣና የዱባይ ነገሮች ማለት ነው። እኔ እዚህ ቦታ ላይ በጣም የታዘብኩት ነገር አለ። ሀበሻ ወይም ኢትዮጵያዊ ስንባል የሚሰራን ሰው የማናግዝ የማናበረታታ፣ በጣም ምስኪን ሆኖ ደግሞ ቸግሮት መንገድ ላይ ቁጭ ሲል ከንፈራችን የምንመጥ የማንረባ ህዝቦች መሆናችንን ተገንዝቤበታለሁ ማለት ነው። እንግዲህ በዱባይ ወልደ ጊዮርጊስ እንደምታዩት ብዙ ስደተኞችን በማበረታታት ለብዙ ሰው የስራ እድል በመፍጠር ቻሌንጅ በመስጠት እንዲሁም ደግሞ ሽልማት በመሸለም ጥሩ ስራ እየሰራ ስደተኞችን አይዟችሁ እያለ ለራሱም እየተጠቀመ ሌሎችንም እየጠቀመ በተለያየ ነገር በጊፍት የተጎዱ ሰዎችን፣ ያዘኑ ሰዎችን እያበረታታ በብዙዎቹ ልብ ውስጥ የገባ የጎዳና ተዳዳሪ የነበረ የአሁኑ ግን ሚሊዮነር ጀግና ወጣት ወንድማችን ነውና። ሲፈልጉ በተደራጋሩ ሲፈልጉ በመልኩ ሲፈልጉ አላህ በሰጠው ማንነት አሁን ደግሞ በሚሰራው ስራ እንግዲህ ተደራጅተው ግሩፕ ፈጥረው እሱን ለመጣል ብዙ የሚያደርጉ ሰዎችም እንዳሉ ደርሶባቸዋል። በጣም ጎበዝ ነው። በነገራችን ላይ ማስትሬት ኑሮት የተለያየ ዲግሪዎችን ደርድሮ ምንም አይነት እውቀት የሌለው ሰው አለ። ወልደ ጊዮርጊስን ቀድሞም የሚመጣበትን ወደፊትም የሚመጣበትን ወደኋላ የሚመጣበትን የሚያውቀው ጎበዝ ጠንቃቃ ሰው ነው። ለተናገረውም ነገር ደግሞ የማይደራደር ነውና እንግዲህ እኔ እዚህ ብሎ የታዘብኩት ብዙ ጊዜ ሀዊ የምትባለው የልብስ ነጋዴ እንግዲህ ስትጮ፣ ከሰዎች ጋር ስትጣላ በቃ እንደዚህ ነው የምናያት። ግን በስራዋ ጠንቃቃና ታታሪ መሆኗን እሱም መስክሮላታል። ከመቶ ሰላሳ አራቱ ሁሉንም ውሰዱና አንዲት ሀዌ ብቻ ከተዋችሁ ላይ ለእኔ የትርፋማ ውጤታማ ሰው ነው መሆነው ሲል እንግዲህ በምሬት ተናግሯል። ሰው ሲሰራ እናበረታታ። ሰው ሲቸግረው ከንፈር ከመምጠጥ ወድቆ ስናየው ከማዘን እየሰራ እያለ በርታ ለሌሎችም ትደርሳለህ በማለት ከጎኑ ልንቆም ይገባል። መቀኝነት ማንንም አያሳድግም። ወደኋላ ነው የሚዘረጥጠው። እና ስለዚህ የብዙዎቻችን ኢትዮጵያውያኖች ችግር ምቀኝነት ነው። ሰው ለምን አገኘ፣ ሰው ለምን አማረበት፣ ሰው ለምን ተቀየረ፣ ሰው ለምን ጥሩ ትዳር የለውም? በማለት እንግዲህ የብዙ ሕይወቶችን የምናመሰቃቀል አላሰራው ብለዋል። የምር እኔ ስረዳ ሰውየው በጣም የስራ ሰው ነው፣ ጎበዝ ነው። የተለያዩ ድርጅቶችን በመክፈት የተለያዩ ስራዎችን በመፍጠር በጣም ጎበዝ ነው፣ በዴሊቨሪውን በተለያዩም ስራዎችና በካምፓኒው። ነገር ግን በብዙ መንገዶች ሊጥሩት እየሞከሩ ነው ሲፈልጉ ከሴት ጋር ያጣብቁታል እኔ ብዙ ነገር እታዘባለሁ ግን ለምን በዚህ ልክ ክፋት ለምን በሱ የተነሳ ብዙ ሰዎች እኮ አንገታቸውን ቀና አድርገዋል ብዙ ሰዎች ላይ ብላይ ገብተው እሱ አስደስቷቸው ቀና ብለዋል። ብዙ ሰዎች ታከሙ ታከመዋል ሰበብ ሆኗቸዋል እና ኢትዮጵያም ይሁን እዚህም ይሁን ብዙ ስራዎችን እየሰራ ለብዙ ሰዎች የስራ እድል ፈጥሯል። እኛ ያን እድል ስላላገኘም ብቻ የእሱን እድል ማበላሸት አለብን ወይ ነው የምለው። እኔ ሀሳቤን ከወደዳቸው የምር ላይ ካርጎ በጣም ነው የተበሳጨሁት። ላይ ብላይ እንደዛ ሳየው ያው ስራ ኦንላይን ላይ ስለሆነ ነው እንጂ እንደው ጭራሹንም ቲክቶክ መንደር ባይመጣና ባይኖር የተሻለ ነበረ ለሱ በጣም ብዙ ሰዎች ደግሞ የስደት አባታችን የስደት ወንድማችን እያሉ እያበረታቱት ነበረ። እንደዛም ደግሞ እንደሚያበረታቱት እንዳለ ሆኖ የሚዘረጥጡትን የሚጥሉትን በጣም ብዙዎቹ ስለሆኑ ጠንቀቅ ብሎ ስራውን ቢሰራና በተለይ ከብዙ ሰዎች ጋር ኦፕን የሆነ ግንኙነት ባይኖረ መልካም ነው ላለው። እኔ ሀሳቤን ተናግሬ ያለው ሀሳባቸውን በኮሚንት ታስቀምጡልኝ። መልካም ሰው አይኑር፣ መልካም ሰው አይ ስራ አይ ቅር የተባለብን ይመስል እኛ ኩራት እኮ ነው እንዲ የኢትዮጵያዊ ሚሊዮነር በዱባይ ላይ ትልቅ ካምፓኒ ከፈተ ማለት ኩራት ነው። ስለዚህ የተለያዩ ሰዎች እንግዲህ በተለያየ ስራ ተሰማርተው በዱባይ የተቀየሩ እነሱም ቤተሰቦቻቸውንም ሀገራቸውንም የቀየሩ ብዙ ሰዎች እንዳሉ ሁላ እሱም አንዱ ነው እና ስለዚህ አመጣጡን ማንነቱን ስለተናገረ ብቻ እንጥለዋለን እና ከስረዋለን ብሎ የተነሱ ሰዎች የምር ፈጣሪ ሊፈሩ ና ወደ ቀልባቸው ሊመለሱ ይገባል እላለሁ። ሀሳቤን ከወደዳቸው ታተርጉ፣ ላይክ አርጉ፣ ደብ ሰብስክራይብ አርጉ። ወዳቸዋለሁ። ክበሩልኝ። በተመሳሳይ ፕሮግራም እንገናኛለን። ሀገራችን ኢትዮጵያን ሰላም ያርግልን። እወዳቸዋለሁ።